ታርታብ አራት ሺህ ሰዎች በታርታብ አራት ሺህ እንደርሳለን። የማንን ጨገር ነው ምጠወይ እንግዳ አለብኝ። የማንን ፀጉር ነው የምታበጠሩት? በመዳን ያለም ታርታብ አድርጉ፣ ታርታብ አድርጉ ቆንጆዬ። ናታ ነገሪያቸው፣ ፎሎ ያድርጉሽ። እሷ አትፈልግም እኮ ፎሎ መደረግ አትፈልግም። ወይ ወይ ወይ፣ እንዴለሽ ማሪ? አለሽ ኪዩዬ ነኝ ቆንጆ። በእናንተ ጊዜ ጌምም ወሬውም ቀረ። ብትመለሽ መልካም ነው። ርብቃ አውሪኝ እንጂ ለኔ ባርኳት፣ በጊፍት ባርኳትኝ። ወሬውን ትታችሁ እንዳባርኳት የእሱ አካውንት አይደለም፣ የዲቦራ ነው። በራሷ አካውንት ባርካላት እ አንቺ አንቺ አጭበርባሪ፣ በጊፍት ባርኳት። በራሷ በራሷ አካውንት በራሷ። በጣም ነው የሚያምረው ግን እኮ ዲቦራ፣ ያንቺም እኮ ፀጉር ቆንጆ ነው። ከኋላ ነው እንጂ የሚጀምረው ችግሩ።

ቆል ብቻን አታሳዝንሽም ረጁ ነኝ ምን አለች አይሰማም

እህትሽ እህትሽ ግን ቆንጆ ናካ ከአንቺ አይነት ትልቅነት ግን አንቺ ነሽ

ታሪክ አንቺ አያስፈልግሽም። ማሪ አንቺ ትልቅ ነው። ዲቦራ ቂጥ የላትም። ቂጥሽ ትልቅ ነው ደግሞ

አረቅ ትበኝ በስማ እንጭ ውጪ ወጣ አይን አይኖቼን እያየሽ አትበይም፣ በይ ባለፈው አንቀሰቅሻትም፣ እንደ ያው ሁሉ አንዴ ፈሷን ትፈሳብናለች ላያችለ፣ አንዴ ታንኮራፋ፣ አንዴ ደግሞ የሆነ ጉረምሳ ሰው ስም ትጠራለች። እሷን አስተኝተን አንቀሰቅሻትም። ልንገራችሁ ሲዘሩ ሲነሳ እናንተ አታቁ። አሁን ጌም ማትጫወቱ ሰዎች፣ እኛ እናውቃለን። ለምሳሌ ሁለት ሰው እንደዚህ ተቀምጦ ጌም እየተጫወተ ዲቦራ ምን አይነት እንደተጠቀመች አውቃለሁ። ስታነሳ አውቃለሁ። ስትጠቀሙት ቤታይን ተጠቅማለች ብሎ ያሳያቸዋል። እኔ የተጠቀምኩትን ዲቦራ አርጊ ቤታይን ተጠቅማለች ብላችሁ ብሎ ያሳያቸዋል። ሲጫወት እንደውም ማነት ነጭ ያረጋታል። ቀንሽ ቀንሽ ብላት ነው ማረግ ይችላሉ። በቃ ታረ እንደዛ ነው። አረ አንድ

እኔ እና ርቄ እንመሳሰላለን እንመሳሰላለን። ትንሽ ነገራችሁ፣ በእውነት እንመሳሰላል። በተለይ ትናንትና ስጨፍሩ ትመሳሰሉ ነበር። የዲቦራ ፊቷ ረዘም ያለ የርቄ ብእመ የሆነ ነገራችሁ፣ ትመሳሰላላችሁ። እንመሳሰላለን ች ው

ግን ሰላሳም ብገባ እኮ ችግር የለውም ሰላሳም እኮ ትልቅ አይደለም ገና ነው እ ሰላሳ ትልቅ የሚባለው ከሰላሳ ዘጠኝ በኋላ ሁ ጠና ብለሻል እኔ ልሙት ነው እውነት አባት ያሳታ እኔ ሰላሳ እኔ ሰላሳ አልገባኝ ግን እድሜን አልነገራቸውም ወይኔ ወይኔ ወይኔ ምን አለ አምላክ እንደው ምን አለበት ፖለቲካ ባልጀምር ምን ባል ከአበሻ በጋ ባልገናኝ